ስምህ አዶናይ ነው ብለኛል። የስሙን ትርጉም ታውቃል? አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት በእንግሊዝኛ ደግሞ ማይሎርድ ይሉታል። የሁሉ ኃይል ባለቤት የሆነውን እግዚአብሔርን መውደድ መከተል። በነገራችን ይህንን ስም ከመጥራታቸው በፊት አይሁዳውያን ብዙ ጊዜ እጃቸውን ይታጠባሉ። በጣም ስሙን ስለሚፈሩ በጣም ያከብሩታል። አዶናይ የሚለውን ስም በጣም ይፈሩታል። የምትደግፋቸው የምታነቃቃቸው ሰዎች ሊኖሩ ይችላሉ። ስፕሪቹዋሊ ደግሞ አንተን የሚያነቃቁ የሚደግፉ ሰዎች ያስፈልጋል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሞኝ ነገር መረጠ ማለት ወደ ዘመናዊ ቋንቋ ብናመጣ ሰገጠ ማለት እውቀት አለን ብሎ የሚያምኑትን ሼም ለማስያዝ ምኖችን መረጠ። ሰገጤ ባይዘጋ እንዳለኝ ስግጥፍምስ። ጋይስ ዛሬ ዲቻ ቦይስን ሰርፕራይዝ አረግኳቸው። ማሙሼ እና ንጉሴ እዩ ጩፋ በጣም እንደሚወዱት እና እንደሚከታተሉት ነግረው ነበረና ሰርፕራይዝ እንደማደርጋቸው ቃል ገብቼ የላቸው ነበረ። የእዩ ጩፋ ጽፈት ቤት ደግሞ ያ ፖስት ያልኩትን ቪዲዮ በማየት ማለት ነው። ሰርፕራይዝ ልናደርጋቸው ቀጠሮ ያዝን ማለት ነው። ሰላም ነው አለ። እንዴት ነው? እግዚአብሔር ይመስገን። በጣም መልካም ነገር ነው እየሰራ የምትገኘውና እሱን አይተን ከፕሬዚዳንት ጽህፈት ቤት ቢሮ ጋር ነው የተነጋገር ነው። ከቤተ ክርስቲያናችን ማለት ነው። ከእነሱ ጋር በመነጋገር አላማውን በማየት ያው ይህንን ፕሮግራም ከአንተ ጋር ለማሳለፍ ወደድን። ይህንን ፕሮግራም በነገራችን ላይ ፕሮፊት አያውቀውም፣ ሰርፕራይዝ ነው የምናደርገው። መሄድ እንችላለን አሁን እንደምትመለከቱት ወደ ውስጥ ገብተናል። ንጉሴና ማሙሼ ማለት ነው። የሌለ በጉጉት እየጠበቁ ነው። ብታዩ በቃ ይዘወይ ስለ ዲቻ ቦይስ አንድ ነገር ልንገራችሁ። የውስጣቸው ጉጉትና ስሜት በግልጽ መግለጽ አይችሉም። በቃ ያፍራሉ፣ እና ብቻችን ስንሆን ነው በቃ በቀውጢ እብድ የሚሉት አሁን ልንገራቸዋ። በቃ የሌለ በቃ ቢዘሉም ለራሱ ደስታቸው አይችሉት። ማርያምን ነው ምላች በቃ ደስ ብሏቸዋል። እኔ በጣም አውቂያቸዋለሁ ማርያምን። አሁን ወደ ውስጥ ልንገባ ነው፣ እዩ ጩፋ እንድናገኘው ማለት ነው። እስኪ ምን እንደሚመስል አብረን እንየው

ዲቻ ቦይስ ናቸው እነሱ። ለእነሱ እሱ ነው የቲክቶክ ቻናል ከፍቶላቸው አንድ ቪዲዮ አሹ አሳይቶ ነበር እና ያው ሳናስፈቅድ ነው አንተን እንግዳ እንዳለ ብቻ ነው የነገርን እና አሹ ባሳየን ቪዲዮ መሰረት በጣም ነው የወደድኩት ቪዲዮውን አይቼ እና ምክንያቱም ሁለቱም ልጆች እጅግ በጣም አንተን ይወደዋል እና እሱ ነው ከመንገድ ላይ ከሚሰሩበት አንስቷቸው መልካም የሆነ ስራ እየሰራ የሚገኘው አዶናይ መልካሙን ዓላማና ሀሳቡን አይተን አንተን ለማገናኘት እና ሰርፕራይዝ ለማድረግ ያሰብ ነው። እንኳን ደና መጣችሁ። ቴንክ ዩ። እንኳን ደና ቆያችን። በተለይ በዚህ አይነት ስራዎች ላይ የተሰማሩ ሰዎችን መደገፍ፣ ማገዝ የእኔም አንዱ የአገልግሎት ክፍል ስለሆነ የታመሙትን ማሳከም፣ የተራቡትን ማብላት፣ አካላዊ መንፈሳዊ ጉዳት ውስጥ ያሉ ሰዎችን ሳፖርት ማድረግ ቀና ማድረግ መደገፍ ማገዝ በፈጣሪም በሰዎችም ዘንድ ዋጋ የሚያስገኝ ስለሆነ ለእነዚህ ልጆች ደግሞ መነሻ ሆናል እና እግዚአብሔር ይባርክ። አሜን። ብቻን ሁለት ሰው ሶስት ሰው ማንሳት ቀላል አይደለም። ኢትዮጵያውያን ተባብሮ አንተ ሶስት ሰው፣ እኔ ሶስት ሰው፣ ሌላ ሰው ደግሞ ሶስት ሰው በጣም ብዙ ሰዎችን ማንሳት ይቻላል እና እንደ ቀላል ነገር አላየውም። የት ነው የምትኖረው? አሁን ሀያ ሁለት ያለ ነው ከኔ ጋር ናቸው። ሆቴል የምቆይበት አለ፣ እዛ ነው ያሉት ዲቻ ቦይስ። ከላይ የወረደው ጌታ ኢየሱስ ክርስቶስ ብቻ ነው። ሰው ሁሉ ከታች ነው የተነሳው። ከታች ተነስተህ ትልቅ ስትሆን ታሪክ አለ። ብዙ አይነት የህይወት ቻለንጆችን አልፍ ወደ ትውልድ ስትወጣ መንፈሳዊ ታሪክም አይጠፋም። አካላዊ ህይወት ላይ የፈጠርከው ተጽዕኖም አይጠፋምና ጥሩ ነው። እነሱም ከዚህ አይነት ቦታ፣ ዝቅተኛ ስፍራ መነሳታቸው በጣም ትልቅ የሚደነቅ ነው። አዶናይ፣ አዶናይ ኖርማል። አዶናይ እንደዚህ፣ አዶናይ እንደዚያ፣ አዶናይ እህትስ ኖርማል። አዶናይ ህዝቡን ያከብራል። አዶናይ ብዙ ጊዜ ጦርነትን የሚሰርክልሽ አይደለም። አሁን አዶናይ ወደ ኦሮሞ ቤት ቢመጣ ሪስፔክት አንዱ ላይ ዛሬ አለማ የምከታተል ሌላ ነገር ውስጥ አትልም ብሎ ጀምረ ይከታተል። ጦርነትን አደለም፣ ጸብን የማይሰብክ ልጅ፣ ሰውን ቀና ብሎ ተናግሮ የማያውቅ ልጅ፣ በራሱ ጊዜ የሚኖር በራሱ ላይፍ የሚኖር እንደጃ ማለት ነገር ተገናኝተዋል ብዬ ማለት ይችላል። ተው ታይ ከማለት ውጪ ያ በግለሰብ ሰውን ሲሰጡት ራሱ በግለሰብ መልስ የማይሰጥ ልጅ ነው። ዌልካም ቱ አውር ኦሮሚያ ለሀገሩ ሪስፔክት ያሉት ትግራይ ላይ ጦርነት ይብቃሚ። ስለ ህዝቡ ድምፅ የሆነ ነው፣ ጥይት በማቀበል አይደለ፣ አንዱን ከፍ አድርጎ አንዱን ዝቅ በማድረግ አለ። እንደዚህ አይነት ሰዎችን እንፈልጋለን። ጋይ ተመልከቱ፣ እንግዲህ ፀጉሬ በጣም አምሮብኛል አይደለ? ግን ምን እንደረሳሁኝ ላሳያችሁ። ይህ ጃኬት ረሳው መልበስ ማለት ነው። እቺ ፀጉር ሳትበላሽ እንዴት አድርጌ ነው ይህ ጃኬት የምለብሰው? ተክላት ወር ይሄ እስኪ በጣም ነው የሚያናደኝ።